ሲናስብ ቤንዚል ብር ውድ ነው። አንድ ሊትር ሁለት መቶ ሃምሳ ነው። ጄኔሬተሩ ጧት ሲነሳ በአንስ አስራ ሁለት ሰዓት ድረስ አስራ ሁለት ሊትር ይጨርሳል። አሁን ግን ስንገምት አስራ ሁለት ሊትር በአንስ ሁለት ሺህ ብር በላይ ነው። ከዚህ በፊት በጣም ትንሽ ነዳጅ አካባቢ ትንሽ ቅናሽን ነበረ። አሁን ዋጋ ስለተወደደ አሁን ሌላ አቅጣጫ ሄደዋል። ነዳጅ አንድ ሊትር በንዝል የ250 አካባቢ ነው፣ የ260 ነው ቀንሶ አልስ 240 ነው። ይህ በሲዳማ ክልል ሐዋሳ ዙሪያ ወረዳ በጋሎ ቀበሌ የሚገኙ አርሶ አደሮች ቀድሞ ላይ ለመስኖ ምርታቸውም ውኃ የሚስቡበት ሞተር የሚያወጡት የነዳጅ ፍጆታ ነው። በነዳጅ ግብይቱ ላይ ባሉ መዛነፎችና ሌሎች ምክንያቶች ሳቢያም ከርሻ መሬታቸው ያለው ምርት እንዳይበላሽባቸው ይሰጉ እንደነበርም ያነሳሉ። ባለፋት ኮ ዝምብለን ከጀነተር ጋር እንሰራለን ብለን ጥረት አድርገናል። ለዛ ጥረት ስናደርግ ጀነሬተር ከሰራን ቤንዚን ውድ ስለሆነ እያስቸገረን ምርታችንም ይጠፋል ብለን እያሰብን ነበር። አሁን ግን ይህ ጭንቀታቸው ታሪክ የሆነ መስሏል። ለበረታ ምስጠት የማይሰስተው የአካባቢው ለመሬት ትጋት ታክሎበት በአመት ከሁለት ሶስት ጊዜ በላይ እንዲያመርት የመስኖ አማራጭን መጠቀም ግድ ይላል። ይህን ሂደት ደግሞ ወጪ ቆጣቢ ማድረግ የአርሶ አደሩን ሕይወት ከመለወጥ ባለፈ ምርታማነትን የሚያሳድግ ነው። በግብርና ሚኒስቴር እየተተገበሩ ከሚገኙ ፕሮጀክቶች አንዱ የሆነው የምግብ ስርዓት ማጠናከሪያ ፕሮግራም በቀበሌዋ ተግባራዊ ባደረገው የሶላር ውሃ መሳቢያ ቴክኖሎጂ አርሶአደሩን ተጠቃሚ ማድረግ ተችሏል። አሁን ሶላር ውስጥ በጣም በጣም በጣም በጣም ደስ ብሎኛል። ወጪ የለም። ፀሐይ ከወጣ ከነ ቤተሰብ ጭምር አካፋ ይዘን የፈለገው ነገር ይዘን እየሰራን ነው። ወጪ የለም፣ ገቢ ነው። ከዚህ በፊት በነዳጅ ምክንያት እንቸገር ነበር። አሁን ግን የዘመኑን ቴክኖሎጂ ተጠቅመን እንደምትመለከቱት ስራችንን እየሰራን ነው። በቀጣይም ምርቶቻችንን ለማሳደግ እቅድ ይዘናል። ብዙ ምርታማ ሁንናል። አሁን ለብር ችግርም ለቤንዚንም ችግር የለኝም። እኛን አሁን እየፈለገውን በመድኃኒት ብቻ ነው አሁን እያስፈለገውን ለጎመናችን። ፕሮግራሙ ምርትና ምርታማነትን በማሳደግ የምግብ ዋስትናንም በማረጋገጥ የአርሶ አደሩን ሁለንተና የተጠቃሚነት ከፍ የማድረግ ግብን ያነገበ ነው። በዚህም በሲዳማ ክልል ከሚተገብራቸው ፕሮጀክቶች አንዱ የሆነው የሶላር ውሃ መሳቢያ ቴክኖሎጂ ውጥኑን እውን ለማድረግ በጎ ሚናውን እየተወጣ ነው። ዘርተናል። ከዚህ በፊት ብዙ ብር ያወጣል በጀነተር ያው ውድ ስለነበረ አሁን ብዙ ወጪ ቀንሷል። ያው ምርቱ በጣም አሪፍ ነው። ከዚህ በኋላ ብዙ እንዘራለን ብለን ተስፋ እናድርጋለን። የሶላር ፓምፖች መኖር በጣም ወሳኝነት አለው። እንግዲህ የእንትኑን ሰብስቦ አጠቃላይ ምንም አይነት ነዳጅ ሳያስፈልግ በቀላሉ ውሃ እንዲያገኙ አድርጎ እንግዲህ ስራቸውን እንዲሰሩ እና ብርታቸውን በአግባቡ ማክሲማይዝ ማድረግ የሚችሉበትን እድል ሰጠ ነው እና ይሄ እንግዲህ ከዚህ አንጻር እንደ ክልልም እንደ ሀገርም ያው ማስፋት የሚገባ ጉዳይ ነው። በእኛ በኩል እንግዲህ በዘርፎ የሚሰሩ አካላት አሉ። በጋራ እንግዲህ ተናበናልና በሂደት ይሄኛው እየታየ ለሌላው አካባቢ በምን አይነት መልኩ እንዴት ይሰራጫል፣ ሊሰፋ ይችላል የሚለውን ነገር እንደዚሁ የጋራ ሀሳብ የተያዘበት ነው። ምንም እንኳ እንደ ክልል ጅማሬው አዲስ ቢሆንም ሌሎች አርሶ አደሮች የመጠቀም ፍላጎት እያሳዩ መጥተዋል። ነው የተባሉም ይህን ልምምድ ማስፋት ቀጣይ የሚጠበቅ የቤት ስራ ነው ያለው የክልሉ እርሻና ተፈጥሮ ሀብት ልማት ቢሮም፣ መንግስት የያዘውን የዘርፉን አቅጣጫ በመደገፉ ረገድ ፕሮግራሙ በክልሉ ጠንካራ ስራ እየሰራ ነው። በርካታ አርሶ አደሮችን ተደራሽ ያደረገው የሶላር ፕሮጀክትም አንዱ ማሳያ ነው ብሏል። ዘመናዊ መስኖ የምንለው በሶላር የሚሰሩ መስኖዎች አሉ አንድም ከዚህ ከመብራት ኮስት ጋር ተያይዞ፣ በሌላ በኩል አክሰስ ከማድረግ ጋር ተያይዞ የተሻሉ ህብረተሰቡ ወደ ህብረተሰቡ ማድረስ የምንችላቸው ከሪስክ ፍሪ የሆኑ የመስኖ ዝርጋታዎች አሉ። ከዚህ አንጻር በሶላር መስኖ ላይ ይሰራል። ይህን በሚመለከት እንደ ክልላችን በሐዋሳ ዙሪያ ተገንብቷል። ይሄ የሶላር መስኖ ወደ ሰባት ሄክታር እያለማነ ያለው አርሶ አደሩ